ተያይዛ ይዞ መግባት ያለበት እሱ እንዴት ጓደኞቹን ራሱ እንደዚህ፣ ጓደኞቹ ራሱ ይሸፋፍኑለታል፣ ገደል ይዘውት ሊገቡ ነው። ግን ይሄ ጥሩ አይደለም። ጉድ ጉድ ጉድ! ቤተሰብ፣ ምን ጉድ ነው ያየሁት አሁን? ምን አይነት ጉድ ነው ያየ ነው? ቤተሰብ፣ እናንተ አይታችኋል? እኔ ያየሁትን እንዴ! እንዴት ነው በአንድ ቀን አብርሃም? እንዴት ነው ልጅ አቅፋ ስትገባ፣ የመጀመሪያ ልጅ አቅፋ ስትገባ፣ እንዴት ነው አብርሃም የሌለው እዚህ ላይ? ምን ጉድ ነው ቤተሰብ እንዴ! ምንድነው የተፈጠረው ለምንድነው አብርሃም የሌለው? የት ሂዶ ነው አብርሃም? ኧረ ቤተሰብ ምንድነው የተፈጠረ ያለው አሁን ምንድነው? እነ ማናቸው እነ አቤል ሁሉን ነገር ለመሸፋፈን ነው እነዚህ ተንኮለኞቹን እናውቃቸዋለን። ይሄኔ ከኤርሜላ ጋር ሂዶ በቃ የሆነ ነገር ለመሸፋፈን ነው እነሱ ሩጫቸው፣ አይታቸው አይደል ለመሸፋፈን ምናምን በቃ ሁሉን ነገር ዝግትግት አድርገውታል። ምንድነው ለምንድነው አብርሃም ያልተገኘ? ይማ እኔ እንደው የፈለገችው በለኝ ደውዬ ነው ጠይቀው የፈለጉትን እኔ አስ ይሄን ጉድ ማወቅ አለብን ቤተሰብ፣ እግዚአብሔርን አምላችሁ ማወቅ አለ። እኔ ቅድም የነገርኳችሁ ነው። ትላንትና አልገባችም። ዛሬ ጠዋት ነው መገባብያችሁ ነበር። ጠዋት ነው ይሄ ሁሉ ነገር የተደረገው። ደግሞ ምንድነው መጫት አቁም፣ ማውራት እንደዚህ መጫት እኮ እንትን፣ ላትቆምም ፀሐይ ላትቆምም። ውታ ማሻላ ጠንካራ ነች። እግዚአብሔር ይጠብቅሽኝና እስቲ ሄሎ፣ ሄሎ፣ ሰላም ነው? ሰላም ነው። እናቱ አለን። እግዚአብሔር ይመስገን፣ ደህና ነኝ። እንዴት ነሽ? ማን ልበል እናቴ? አላወቅሽኝም? አዎ፣ በጣም ደስ ብሎኝ እኮ ነው የደወልኩልሽ። ያው አብርሃም ሩታ ገብታለች ቤት። አሁን ቪዲዮ ተለቆ አይተን እኮ ነው። አዎ ትንሽ ከበድ ያለ ነገርና የሚያሳዝን ነገር ደርሷል። እንግዲህ ያየን ነው። እንግዲህ ምንድን ነው ነገሩ? ቆይን አለለማይ አብርሃም የለም? ይቅርታ አርግኔ ጥያቄ ስጠይቅሽ አብርሃም የለም ቦታው ላይ? አዎ የለም። እንግዲህ በጣም ተጻድፎና መኪናውንም ምኑንም ለወንድሞቹ ለማነ ለጓደኞቹ ሰጥቶ እሺ፣ እሱን እንትን አለው አልመጣም። ስትገባም ራሱ ቤት አላያትም። አብሮም እንግዲህ እንደ ደንቡ እንደወጉ አብሯትም አልገባም ስላልገባ በቀኛ ሁሉ ተጨንቀናል፣ በጣም ገርሞናል። በጣም በጣም በጣም እንዴ! እኔ እኮ ነገርኩ፣ አይደረግም፣ ነውር ነው ያደረገው። በጣም እኔማ፣ እነዚህ ጓደኞቹ ናቸው ተሸፋፍነው፣ ምናምን ከእሷ ጋር ከሄርሜላ ጋር ሄዶ እንዳይሆን ነው የፈለጉት። አዎ፣ እሷ ወደ ዱባይ ነው ምናምን፣ የሆነ እንትን ምናምን፣ ያው ሄዳለች መሰለኝ ጀምራለች ነው ሄዳለች ነው የተባለው፣ ጀምራለች። እኔ እንጂ አላቅም። ጀምራለች አይ ጀምራለች እና ስለሱ ሊያወሩ ነው እንግዲህ። እኛም ገና ያው እርስ በራሳቸው እዚያው ሲያወሩ ነው የሰማነው። በጣም ነው ያዘነው። እዛም ልቧን ስብር አድርጓታል። አራስ እንደዚህ አይደረግም። ገና ገና የመጀመሪያ ቀኗ ምን የመሰለ አንድ ልጅ ዛለት ከፍታ፣ እንደዚህ አይደረግም። እኛ ራሱ በጣም ነው የገረመን። ወይኔ ሩታ ከፍቷታል ማለት ነው። ያው ለቪዲዮ ተብሎ ነው እንጂ ፈገግ ፈገግ ያሉት በጣም በጣም መጀመሪያ ይዛ ይዞ መግባት ያለበት እሱ እንዴት ጓደኞቹን ራሱ እንደዚህ ጓደኞቹ ራሱ ይሸፋፍኑለታል ገደል ይዘውት ሊገቡ ነው ግን ይሄ ጥሩ አይደለም እንዴ እኔ እኮ ገርሞኛል በቃ ይህ ሁሉ የሄርሜላ ስራ እኮ ነው እንዴ የሄርሜላ ስራ ነው እሷ ናት በቃ አሁን ደግሞ ይብስ ደግሞ ገና ደግሞ ልጅ ዛ ደግሞ ስትቀመጥ በጣም ነው ጭንቅላቷል የሚጫወትባት እንግዲህ እግዚአብሔር ይሁናት እውነት በጣም ያዘንኩት እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። አብርሃም በእንደዚህ አይነት ጉዳይ እኔ ደግሞ በቃ የመሰለኝ ምንድን ነው አብርሃም ያው ቅድም ነግረሽኝ ነበረ ያው በጉን ጠዋታ መጥተው ነው ሰጥቶ ይወጣርለን ጓደኞቹ ነው ሄዳቀው ነው ጓደኞቹ እኮ እነሱ ነው ሸፋፍ ነው የምንበሉ ይዘውት መጡ። እኛም ደግሞ በቃ ስናይ ከኋላ ደረገጥን። የለም እኔ እኮ እንደውም እንዳይከፋት እንዳይከፋት ብለን እኛ ሁሉን ነገር አድርገን፣ በቃ ሁሉን ነገር ደስ ደስ እንዲላት አድርገን አበባ ምኑን በታስነን አስገባናት። ግን ቢሆንም አሁን አልተሰማትም እኛ ስላለን አሁን እናንተ ስላላችሁ። ሁለት ቀን ሶስት ቀን ግን ከባድ ነገር ነው። እኔ እንጃ ኧረ በስመ አብ አይታመንም። እውነት በጣም ነው ያፈርኩት። እኔ እኔ እኮ በጣም ትልቅ ሰፕራይዝ የጠበኩት ነበረ። የሆነ በቃ ልጁን አቅፎ ምናምን የሚገባ ነው የመሰለኝ እኔ ሳየው ማለት ነው። ቀልደኛ ነው። በጣም ነው እሱ በጣም በጥሮም ባለጌ ነው። አሁንም ባለጌ ነው። እግዚአብሔር እንግዲህ ይሆን። አስልች ልጅ እንዴ! ቆይችን ምንድን ያቀመሰችው? በእውነት እኔ በጣም ነው እኔ ምን እንዳቀመሰችው ብቻ አላቅም። አሁን ባሰ፣ በቃ ሁሉ ነገር ባሰ፣ ባሰ በጣም ባሰ። አሁንማ ትላንት መታ ነበረ፣ ትላንት መታ። እንግዲህ እናንተ ናችሁ አልፈለጋችሁም እንድትከኛ ምን፣ እኛ ምን ማድረግ እንችላለን? እንደ ለስራ ነው ስለ ስራ ነው የምናወራው፣ ነው የሚላት እንግዲህ። ምን እኛም ደግሞ እሷ እንድትረበሻ አንፈልግም፣ ሩታ እንድትረበሻ አንፈልግም። ስለዚህ ምንም ማድረግ አይቻልም። እንግዲህ ልጄን የምንናረጋለን እኮ ግን እኮ ፈረንጁም የለም አለ ፈረንጁም የለም። እዛ ቦታ ላይ የለም፣ የለም፣ የለም፣ ማንም የለም። ከባድ ነው። እኔ እኮ ፈረንጁ ስለሌለ የሆን ነገር ላይ ለሩታ ሊያደርጉላት ምናምን ሄዱን የመሰለኝ። ምንም እንደዛ ነገር የለም። እኛም ትልቅ ሰርፕራይዝ ነበር የጠበቅነ በግብ በግ ሰርፕራይዝ አይደለም ይሄ ለራሱም ይበላል። ምን አፈር ይብላና፣ በስመ አሙን መንፈስ ቅዱስ እኔ እንጃ ብቻ እንደው እግዚአብሔርዬ። እኔ እንደው እዛ ሳሄድ እንደው ሰርፕራይዙ እንደው የሚያደርጋት ቢሆን ደስ ይለኛል። እንደው እሷ ሳታስበው የሆነ ሰርፕራይዝ ቢያደርጋት እንደው ብመኝ፣ ይሄን የተመኘሁት እኔ ማርያምን ድንገት። ለማንኛውም እኮ ሊያደርግ ይችላል አይደለ? ለማንኛውም ትሞክራለን እሱን እንጠብቃለን። እንግዲህ ቢያደርግ ልቦና ኑሮት ቢያደርግ፣ ልጅ ትመለሳለች። እስቲ በእናትሽ የሚፈጠረውን ነገር በእናትሽ። ሰፕራይዝም ከሆነ ጥሩ ነው። በቃ እሺ፣ እሺ፣ እናቴ፣ እሺ፣ እሺ፣ አመሰግናለሽ። ወይኔ እንዲያው ሰርፕራይዝ ሆነን ያልኩት እግዚአብሔርን የሆነ ሰርፕራይዝ ሊያረጓት ወይ ጠፋን፣ ይሁን እንጂ ኬርሜል ላገ ብቻ ሆኖ እግዚአብሔር ይሄ እንዳታሰማኝ ነው ያልኩት። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገማ እኔ እስቲ ነገስ ከምድስ ምጨነቀኝ ማርያም ነኝ። በስማ ደግሞ አንድ አንዶቻችሁ ሩታ ልጅዋ ምን አምራችሁ ልጅዋ እቅፍ ድግፍ አርጋ ያቻ ዘጨኛ እኛ ሲል ሰማችሁ አይደለም? አዎ። ለማንኛውም ቻው ቤተሰብ።